አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ የቻናል ቤተሰቦች፣ እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር ከች ብያለሁኝ። እንግዲህ በአዲስ ነገር የመጣሁበት ምንድን ነው ካላችሁኝ ደስ የሚልም ደስ የማይል ነው ማለት ነው። እንግዲህ ምን እንደምል እራሱ አላቅም ማለት ነው። አብዛኛው ሰው ወደ ኢትዮጵያ ይመጣል ማለት ነው። ኢትዮጵያ ከመጡ በኋላ አመት፣ ሶስት ወር፣ አራት ወር ተቀምጠው ወደ ስደት መልሰው ይፈልጋሉ ማለት ነው መመለስ። ከነዛ መካከል እንግዲህ አንደኛቱ እኔ ነኝ። አብዛኛውን እድሜዬን ስሄድ ስመጣ ስሄድ ስመጣ መጥቼ ሳይሆን ኑሮ ሳይመቸኝ ሲቀር መልሼ እየሄድኩ ነበር ማለት ነው። አሁን ላይ ደግሞ መቼም በአረብ ሀገር ቁጭ ብላችሁ ሁልጊዜ ምን ብዬ ልንገራችሁ? ብዙ ነገሮች አሉ ማለት ነው የሚያልፏችሁ። እድሜያችሁ ይሄዳል መኖር ያለባችሁን ሕይወት ሳትኖሩ ያልፋል ማለት ነው። እና እኔ ደግሞ ያንን ነገር እንግዲህ ቢያንስ ሕይወት ይዤ ልጅ እንዲኖረኝ በቃ የራሴ የምለው ሕይወት እንዲኖረኝ ስለምፈልግ ወደ ኢትዮጵያ ተመልሻለሁ ማለት ነው። አሰላሙ አለይኩም ራህመቱላሂ ወበረካቱ። ወደና የተከበሯችሁ ይህ ቻናል ቤተሰቦች እንደምን ደህና ናችሁ? ደህና ነኝ አልሀምድሊላሂ። ላይክ ሸር ሰብስክራይብ ማድረግ ጀምሩ። ኢንሻላህ በአዲስ ነገር ካችሁ ብያለሁ። የሰኢድ እህት ስለ ሱመያ ተናገረች፣ እንደዚሁም ደግሞ ኢልሃም እና ያሱ ተገናኙ፣ እንደዚሁም ደግሞ ሱመያ ሌላ ጉዳይ ገጥሟታል። ወደ ዋናው ቁም ነገር እንሄድ። እንግዲህ ሰሞኑን ጠፍታለች እያንን ሱመያ ስናለቃቅስለት የነበረችው ጀሚላ ናት ማለት ነው። የነሰኢድ ንግስት ከች ብላለች ማለት ነው። የመዳም ቅመሞች አለኝታ ማለት ነው። እና ሁላችንም ጠፋችብን። ምን አግኝቷት ነው እያን ስናስብላት የነበረችው ሱመያ ሌላ ጉዳይ ገጥሟት እንደሆነ የጠፋቸው ከች ብላለች። እንግዲህ የሰኢድ ወንድም ማለት ነው። ጀሚላም ወስዶባት ነበረ። ከዛም በኋላ ሚስቱ ነኝ የምትል ወሎ ዮናት አሉ ማለት ነው። እሷ እንግዲህ ልጇን መልሳላት ነበረ ማለት ነው። ከእሱ ጋር ተጣልታ ከአንዋር ጋር ማለት ነው፣ አንዋር ጋር ከዛም በኋላ ማለት ነው እንግዲህ እሱ ምናባሽንስ ዝግርሞች እንዳላየሽ ብሎ ከቤት ጥርቅርቅ ጋር ጓባሯት። እይ እያያለች እያለቀሰ ሱመያን አገኘቻት ማለት ነው። ሱመያ ደግሞ አይዞሽ አይዞሽ ቻናል ከፍቼ አሳድግልሻለሁ ስትል በቃ ቃል ገብታላት ቻናል ከፍታላት አለች ማለት ነው። ቻናሏን እንግዲህ እንዲታሳድጉላት ስትል ሱመያለ ራሱ ተማጽናለች ማለት ነው። ሊንክ አስቀምጣለች እንግዲህ። ልጅ ሱ አይታችኋታል ወይም ወሎ ሄዳለሁ ወይም የእናት የዘመዶች ጎንደር አሉ ሄዳለሁ ስትል ስታለቅስ ነበረ። ሱመያ ደግሞ ስትማጽናት ነበረ ማለት ነው። ጉድ እኮ ነው፣ የሰኢድ ወንድም ይሄን ያህል ሚስቱን እንደዚህ አድርግ እንትን ይላል፣ ያሰቃያል ብዬ አልገመትኩም ማለት ነው። እንግዲህ የወለደ ያውቀዋል እሷ ሴት ስለሆነች እንግዲህ የሰው ልጅ መሰቃየት የለበትም ስትል ሱመያ ልጅን ለሱመያ መልሳላት ነበር ማለት ነው። በዚህ ምክንያት እንግዲህ ከቤቷ ልትባረር ይችላለች ማለት ነው። እና ሱመያ እንግዲህ በአዲስ ነገር መታለች። ሱመያ እንዳለችው ከሆነ ማለት ነው ቤቷን ፏ አድርጋ አዲስ ወንበር ገዝታ ማለት ነው። ወንበር፣ ተንቀሳቃሽ ወንበር ገዝታለች ማለት ነው። ቪዲዮ የምትቀረስበት በፒክኒክ ከለር ማለት ነው። ሲያምር ማለት ነው። ሲያምር፣ ሲያምር አምሮባታል ማለት ነው። እና እንግዲህ ሰኢድ ደግሞ ትናንትና እንዳያችሁት የት ነው? ሶደሪ ሶደሪ ባህር ነው። ሶደሪ ወንዝ ወስደው ማለት ነው። ሩሲያስ ብሎት ነበረ መስተፋቅድ ይዞሃል ብለው፣ ኧረ ወላሂ መስተፋቅድ ይዞሃል ብለው እንግዲህ እያዘጋጁት ነበር ማለት ነው እና ሰኢድ ራሱ ትናንትና ጉድ ብያለሁኝ እዛ ውሃ ነክረው ማለት ነው እና ለጤና ጥሩ ነው አንዳንድ ጊዜ እና ኤልሃም የምትባለው ደግሞ አዩን መፍታት አለበት ሰኢድ ስትል እንግዲህ እየዛቴ ትገኛለች ማለት ነው። አዩ የምትባል ለሰኢድ አትገባውም ሱመያና ትብላለች ማለት ነው እና እንግዲህ ሰኢድ ምን ይል ይሆን እንግዲህ እያሱ ደግሞ ሰኢድ ጋር መጠራ ስለማይፈልግ እኛ በሰው ኒካህ የሚያገባን ነገር የለም ሀሳቡን ማቅረብ እንጂ ሲል ተናግሯ ማለት ነው። ሀሳቡን ማቅረብ እንጂ በሰው ኒካህ ያዛት የማለት መብት የለንም። ምክንያቱም እሱ ወዶ ፈቅዶን ያገባት ታዩን ፍታት የማለት መብት የለንም ሲላት ነበር ኤልሃም ማለት ነው። ኤልሃም ደግሞ ጠፍታ ነበረና እንደ ድስከች ብላለች ማለት ነው። በጣም ነው የሚገርመው። እንግዲህ ሳሄድም ወደድኩኝ ብላ ሊሆን ይችላል አዩን ፍታት የምትለው እንጂ ለሌላ ነገር ነው ብያ አላሰቡም ማለት ነው። እንደዚሁም ደግሞ ሌላው ነገር ሌላው ነገር እንግዲህ የሰኢድ እህት ማለት ነው ውጭ ያለችው እንግዲህ ከስራ ብዛት ጠፍቼ ነበረ። ነገር ግን ሱመያለች በጠፍታኛ ሊስትል ከች ብላ ነበር በቀኑ ማለት ነው። ነገር ግን ሱመያ ወደ አሁኑ ከች ብላ ላይ በቪዲዮ ማለት ነው የሰኢድ ወንድም እንደዚህ አድርጎ ያስከፋታል ብዬ አልጠብቅም ነበረ። ሰኢድ ደግሞ ልጄ ከሌላ ሰው ጋር እንዲታድግ አልፈልግም፣ እኔ ጋር ከሆነች ግን ችግር የለውም፣ ነገር ግን እናቷ ጋር ሆና እንዲትኖር ነው የምፈልገው ሲል ነበር ማለት ነው። ሰኢድም በቀደም ማለት ነው እና ለምን እንደሆነ እንደዛ ያደረገው ሚስቱን እንደዛ አድርጎ። ያለቅሳት አለቅ ማለት ነው እና ሱመያ ራሱ ባዘነ ልብ ነው ልቧ ተሰብሮ ራሱ እንደዛ ቻናል እንዲከፈትላት ቻናሏን እንዲናሳድግላት እንዲንተባበራት የጠየቃችን ማለት ነው። ይህ ሁሉ ግን መፍትሄ መቼ ነው የሚገኝለት የሚለውን ነገር ያሳስበናል ማለት ነው። እንዳንድ ፋሚሊ፣ እንዳንድ ቤተሰብ ማለት ነው እና ሱመያ እንግዲህ ወደ ራስሽ ተመለሽ እና የልጆችሽ አባት ጋር ታረቂ ነው የምንለው ማለት ነው። ታረቂ መታረቅ እኮ መበለጥ አይደለም ማለት ነው። ግን ለልጆችሽ ስትይ መበለጥ ማለት ነው እንጂ እሱ በልጦ እንትን በአሳመኖች ወይንም ሳይበድልሽ ቀርቶ አይደለም ማለት ነው የምትታረቂው። እና ያን ነቀር ቆም ብለሽ ማሰብ አለብሽ ብዬ ነው የማስበው። እንግዲህ ሱመያ እንዳለችው እዚህ ኢትዮጵያ እንግዲህ ልትኖር እንደሆነ በቃ ሁሉን ነገር እቃዋን እያሟላች እንደሆነ ተናግራለች ማለት ነው። ሰኢድ ግን እስካሁን ቪዲዮ አልሰራም፣ ከአሁን ለተወድህ ማለት ነው። እንግዲህ ትናንትና ነው እነ እያሱ ጋራ መሰድ ወደ ሂዶ ማለት ነው ውሃ ሲመታ ነበር ሙቀሃ ማለት ነው። ፉልሃ ላይ እየሞቀ ነበር ማለት ነው። እንግዲህ ለጤና ጥሩ እንደሆነ ይታወቃል ማለት ነው። ፉልሃ እዚያ ሂዶ እየሞቀ ነበር ማለት ነው። እና ያ ነገር እንግዲህ ሰኢድ ያለበትን ሁኔታ ያስተካክላል ብዬ አስባለሁ ማለት ነው። ወደፊት መቼም አዲስ ነገር እንጠብቃለን። ታርቀው አብረው እንደሚሆኑ ተስፋ እናደርጋለን። ያንንም ነው እኛ የምንመኘው ማለት ነው። አንድ ሆናቸው አብራቸው ሆናቸው ማየት በጣም እንናፍቃለን ማለት ነው። ልጆቻቸው በአንድ ሆነው ያን ነገር ነው የምንናፍቀው እና ቤተሰብ አንድ ሆኖ ማየት ነው የምንናፍቀው ማለት ነው። አዩ አገባት አላገባት እኛ ያገባንም እኛን አይመለከተንም ማለት ነው። ሁሉም ሰው ያውቃል ማለት ነው። ምክንያቱም አዩ ሚስቱም ላትሆን ትችላል፣ ልትሆን ትችላል ትችላለች ማለት ነው። ካሜራ የያዘው ነገር እውነት ነው ብለን ማመን የለብን። እንምላችኋለሁ ማለት ነው። አብዛኛውን እኛ ያየነውን ነው የምንፈርደው ማለት ነው እንጂ እውነታውን ፈጣሪ ነው የሚያውቀው ማለት ነው። እና በሰው ላይ የምንፈርዳቸው ነገሮች ዋጋ ሊያስከፍሉን ይችላሉ። እኛ ያገባንም ግን እውነት ከሆነ ወደ ራሳቸው ተመለሱ ነው የምንለው ማለት ነው። በአዲስ ነገር እንጠብቃችኋለን፣ በአዲስ ነገር እንገናኛለን ብዬ ተስፋ አደርጋለሁ ሀባይቦች ማለት ነው። እንግዲህ ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። በድጋሚ አበረታቱኝ እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ሰላም አሌይኩም ረሕመቱላሂ ወበረካቱ